ሙዚቀኛ አንዱዓለም ጎሳ በእጮኛው ቀነኒ ሞት ጋርም ተጠርጥሮ ፍርድ ቤት ቀረበ። ከእጮኛው ቀነኒ አዱኛ ሞት ጋር በተያያዘም ከሁለት ቀናት በፊት በቁጥጥር ስር የዋለው ሙዚቀኛ አንዱዓለም ጎሳ ፍርድ ቤት መቅረቡ ተገልጿል። አንዱ ዓለም በግድያ ተጠርጥሮ ትናንት መጋቢት አራት 2017 አራዳ በሚገኘው የፌዴራል ፍርድ ቤት መቅረቡን የድምፃዊው ጠበቃ ሊበና አብዲ ለቢቢሲ ተናግሯል። ትናንት የዋለው ችሎት አንዱ አለም በዋስ እንዲወጣ የቀረበው ጥያቄ በነፍስ ግድያ የተጠረጠረ በመሆኑ ውድቅ እንዳደረገበት ጠበቃው ለቢቢሲ አስረድቷል። ሞዴል እንዲሁም የማስታወቂያ ባለሙያ የሆነችው ቀነኒ አዱኛ መጋቢት አንድ 2017 ሌሊት አስር ሰዓት አካባቢ ከእጮኛዋ ጋር ከሚኖሩበት ውዳሴ ከተሰኘው ህንፃ አምስተኛ ፎቅ በረንዳ ላይ ለጊዜው ምክንያቱ ባልታወቀ ሁኔታ ወጣ ለሕልፈተ ሕይወት ምክንያት መሆኑን ፖሊስ አመልክቷል። ፖሊስ ይህን ካለ በኋላ ማክሰኞ እለት መጀመሪያ ላይ እጮኛው ተጠርጥሮ ለምርመራ መያዙንም አስታውቆ ነበር። በትናንትናው ችሎት ቀነኒ መጋቢት አንድ ቀን ሌሊት አስር ሰዓት ላይ ገዳማ ከምትኖርበት አፓርትመንት አምስተኛ ፎቅ ላይ ወድቃ ህይወቷ ማለፉን ፖሊስ አስረድቷል። ከሷ ጋር ስለምትኖር ጠርጥረን አስረነዋል ሲል ፖሊስ ደንበኛቸውን በቁጥጥር ስር የዋለበትን ምክንያት መናገሩን ጠበቃው ገልጸዋልም። ምርመራ ለማድረግ 14 ቀን የጠየቀው ፖሊስ እስካሁን ድረስ አሻራ ማንሳቱን፣ የአስክሬን ምርመራ ማድረጉን እንዲሁም የሰው ማስረጃ ማሰባሰቡ ላይ እንዳለም ለፍርድ ቤት አስረድቷል። አሁን ለምርመራ ፎቶግራፎችን ከመዝገብ ጋርም ለማያያዝ የሰዎች ምስክርን ለመሰብሰብ የአስክሬን ምርመራ ውጤት እስኪመጣ ድረስ ምርመራ ለማድረግ 14 ቀን እንጠይቃለንም ሲል ይህ በእንዲህ እንዳለ የድምፃዊው አንዱ ዓለም ጠበቃ የፖሊስ ጥርጣሬ በዚህ ችሎት መቃወማቸውንም ገልጸዋል በመካከላቸው ምንም ችግር አልነበረም በዚያን ቀን በሰላም ውለው እርሷ ፎቶ ስትነሳ እሱም ከጓደኞቹ ጋር ለኮንሰርት ሲዘጋጅም ነበር ወደ ቤት ሲገቡ በመካከላቸው ምንም ጸብ አልነበረም ጾም በቤተ ክርስቲያናችን ዘንድ የሚጾመውን የሁዳዴ ጾም ከተፈታ በኋላ ሽምግልና ልኮ ለመጋባት ተስማምተው ዝግጅት ላይ ነበሩ ስለዚህም በመካከላቸው እርሷን ለመግደል የሚያበቃ ምክንያት አልነበረም አልነበረም ሲል ጠበቃው መከራከራቸውንም ገልጸዋል። አክለው ፖሊስም አሁን ወድቃ ተገኝታለች አለ እንጂም እርሷ እንደ ገፈተራት የሚያሳይ ነገር ስለሌለ አሁን ባለ ሁኔታ ቀነኒ ራሷን መግደሏን እንጂ በሌላ ግለሰብ ወይም በሌላ ደንበኛ መሞቷን አላስረዳም በማለት የዋስ እንዲለቀቅ መጠየቃቸውን ለበቢሲ አስረድተዋል። ተጨማሪ አርቲስት አንዱዓለም ቋሚ አድራሻ ስላለው እና በማንኛውም ሰዓት መቅረብ ስለሚችል እንዲሁም አሁን ሀዘን ላይ ስላለ ወጥቶ እንዲያስተዛዝን የዋስ ምብት እንዲጠበቅለት መጠየቃቸውንም ተናግሯል ሆኖም ፍርድ ቤቱ የዋስትና ጥያቄውን ውድቅ አድርጓል ፍርድ ቤቱ በነፍሰ ግድያ የተጠረጠረ በመሆኑም ለጊዜው የዋስትና ጥያቄውን አንመለከትም የአስክሬን ምርመራ ውጤት ይምጣ ማስረጃ ይሰብሰብ በቀጣይ ቀጠሮ የዋስትና ቀጠሮን የምናይ ይሆናል ማለቱን ጠበቃው አስረድቷል በተጨማሪም አንዱዓለም ከእስር ቢፈታ በማህበራዊ ሚዲያ ላይ ቁጣ ስላለ እና በመጀመሪያ ችሎት የዋስ መብት ስለመጠበቁ ትንሽ አስቸጋሪም ነው በማለት ፍርድ ቤቱ ምላሽ ምላሽ መስጠቱን ጠበቃው አስረድተዋልም። በዚህ መሰረት ፖሊስ ለምርመራ ከጠየቁ 14 ቀናት ውስጥም 13 ቀን ተፈቅዶለታል። ቀጣይ ቀጥሮ ለመጋቢት 7 ቀን 2017ም ተሰጥቷል። የአርቲስቱ አንዱዓለም ጠበቃ አብረው ስለሚኖሩ ለማጣራት በቁጥጥር ስር አዋሉት እንጂ እርሱ ነው እየገደለው ያሉት ነገር የለም በችሎቱ እንደጠራጠሩት ተናግረዋልም ነገር ግን እሱን እንደገደለ የሚያሳይ ምንም ማስረጃ የለም ሲሉ አክለዋልም በ25 አመቷ ህይወቷ ያለፈው ቀነኒ የቀብር ስነ ስርዓትም በቅድስት ስላሴ ካቴድራል ቤተክርስቲያን ሮብ እለት ተፈጽሟልም አንዱዓለም በትናንትናው እለት በቀነኒ የቀብር ስነስርዓት ላይ ከፖሊስ ጋር በመሆን መገኘቱን ቢቢሲ በስፍራው ከነበሩ ሰዎች ማረጋል ተገልጧል። ቀነኒ አባታ አዱኛ ዋቁም በቢሲ ኦሮመኛ ጋር ባደረጉት ቆይታ ቃለ ምልልስም ልጃቸው ከፎቅ ወድቃ ሞታለች ብለው እንደማያምኑም ተናግሯልም። ደውለው ልጅቷ ከፎቅ ወድቃለች ብለው ተናገሩ። ልጅቱ ከፎቅ ላይ አትወድቅም። እየተረጋጋች ለለውጥ የምትሰራ ራሷን የምትቀይር ቤተሰቧን ለመለወጥ የምትሰራ ናት። ስለ ነገ ታስባለች። እንደዚህ አይነት ተልካሻ ነገሮችን አታደርግም። ከቢቢሲ አፋን ኦሮሞ ጋር በነበራቸው ቃለ ምልልስ ወቅትም ራሷን ከፎቅ ወረወረች የሚለው ነገር አይዋጥልኝም። ሰው ጎድቷት እንድታደርገው ገፋፍቷት ካልሆነ በስተቀር ካልሆነ በስተቀር ብለዋል። እኛ የምንፈልገው ፍትህ ነው እንጂ እኛ የምንፈልገው የልጃችን ደም እንጂ ሌላ አይደለም ሲሉ አክለዋልም። አስከትለውም ሆኖም አንዱዓለም እና ቀነኒ ጥሩ ግንኙነት እንዳላቸው አውቃለሁም ብለዋልም። በምዕራብ ሐረርጌ ዞን ዳሮ ለቡ ወረዳ የሚጫወት ከተማ የተወለደችው ቀነኒ በልጅነቷ ጀምሮ በትምህርቷ ጠንካራ እንደነበረች የህይወት ታሪኳም ያስረዳል። በ2011 ዓ ም ከአርባ ምንጭ ዩኒቨርሲቲ ባይድሮሊክና የኦተር ኢንጂነሪንግን ተመርቃለች። ከዚህ በኋላ በኦሮሚያ ውሃና ኢንጂነሪንግ ቢሮ ለተወሰኑ ጊዜም ሰርታለች። ቀነኒ በሞዴሊንግ በማስታወቂያና በመዝናኛ ስራዎቿም ትታወቅም ነበር።